እንበረክካችሁ እንደ በግ በእጃችሁና በእግራችሁ በዚህ በብርካችሁ ር ስላችሁ ሀያ ጊዜ እንባ። ሁለተኛ ቅጣት ሽንት ቤት ታቅፋላችሁ። ሶስተኛ ቅጣት በጫማ ውሀ ጠጣላችሁ። አይሆንም፣ አይሆንም። ፋራ ናም መርጠሽ ይዘጋል። ሰው ነግሮሽ ዱቄት ብቻ ነው የሚዘጋ። ይዘጋል የዘጋል እግዚአብሔርን አይዘጋም። ጣይቂ ፍራይዴዎችን ምን ሆነሽ ነው? እግዚአብሔርን አይዘጋም። ይዘጋብኛል። እሺ፣ አንድ ጨምር። ፀጉራችሁ አንዳንድ እንደዚህ አድርጋችሁ ቁረጡልኝ። ተነሱ ብለሽኛል። ለምን ተወው አለው። ስለሚታይ ነው ፀጉርሽ

ሻምቦ አፋች ላይ አምስት ደቂቃ ሙሉ ሻምቦ ያዙ አፋች ውስጥ እኔ ሩጭ ነኝ። ለገና ችግር የለ እጣት በጣም ባላገነኝ ነኝ ባልጊ እንጂ ታዲያ ሰው የሚገል ነገር ልታረጊ? ጸጉርሽ ምን አይገልሽ? ውበቴ ነው ውበቴ ነው ጸጉሬ ውበቴ ነው። ቁረጭ ያልሽ ለምን? አንድ ሰው የራሱ ገጣ መታየት አለበት

መጡ እኮ ተነስ። ሌላውን ቢያንስ ሌላ አንድ አማራጭ ነው የሰጠሁሽ እኮ አሁን ይሄ በግ ፈን የሚያደረግ ነገር ነው። እሺ ሻምፖውን፣ እሺ ቀይሩ፣ ሌላ አርጊ፣ ፀጉር ቀይር ያልሽኝ ቀየርኩልሽ። አለም ሻምፖ አልኩሽ፣ በቃ አልቀየርም። ከዛ በኋላ ሻምፖን ብቻ ዘይድበናች፣ በቃ አልቀይርም። ለምን ደግሞ አቀይርም? ማይቀይረው ወደ ሌላ እንትን ወደ ሃይማኖት ምናምን ባንገባ ጥሩ ነው። አዩ ስርኩት አይደለም። ኖ አይ ተችያለች መቀየር። እንደዛ ሳይሆን በቃ እኔ እንደተቀጣሁት ተቀጪ ነው ያልኩሽ፣ እንጂ ሌላ ጨምሪልኝ። አልጨምርም። አረጁ ቀጭራ አንቺም ለምን ትቀጣለች? ረጁ ቀጣው እኮ ቀድም ቀጥተዋል። ምን ያላ ተነሱ፣ ተነሱሽ

ወጣቸው ወጣች ኮ ወጣች፣ ከይስ ወጣች። በሏት ሂዱ፣ ይቀጡላታል። ነይ ነይበሏት ዘግተዋለቻ

ነይ በሏት፣ ችግር የለውም በሏት፣ ችግር የለውም አለች። ቀጣናችሁ ቀጣችሁን፣ ሰው ልክ ነው። በቃ ችግር የለውም ካልፈለገችም አለች። ግን እንትን ነው ዘግተዋለች፣ ዘግተዋለች። ኧረ፣ እንዲ ያንን ነገርን ቆየሁ። አሁን እኔ እንዲያ በቃ ተው እናንተ እበት እለቅማቸዋለሁ። እዚህ እዚ አንቺ ግማታም ጥንብ፣ ምን አባሽ ነው በእውነት? የምንረዳቸው ማለት ሂጃቢስት ናት አልኩኝ። ያየሁትን የተናገርኩት በእምነት መደራረብ ከፈሰሽ ገደል ግቢ ኮተታ። እዚ ረዛ ሚጃ ሚስትናት ይህን የነገርኩ፣ ይህን ካልተቀበልሽ ገደል ግቢ ምን አገባኝ ነው እና አንድ ሂጃብ የሆነ ሰው ፀጉሯን አውጥቶ ያሳይሽ እንዴ? ተቀበልሽ አልተቀበልሽ ምን አገባኝ። እኔ አንቺ እንድትወጅኝ ላሽቃብጥልሽ እንዴ? ገና በቃ ሉጣኔ ሴጀመር ስድስት ለምን ወጣሽ? ወይ ለምን ወጣሽ? አኪድ ወጣለሁ። ልምድ የላት። እኛ ልምድ ኑሮን ነው። ሰው እኩል እንትን አታናንቅ። ሰው እግዚአብሔርን እኔ በጣም ነምና፣ ሰው ሁሉ የዘጠኝ ወር ሰው ነው ሁሉ ሰው አንድ ፍጥር ነው። እሷ ልምድ የላትም። ልምድ ስላለን አይደለም እንበ ያል ልምድ አለን ማለት ነው። ለምን ወደ ሌላ ነገር ተወስችዋለች? ዜዶ እንደዛ ማለት አችልማ። ልምድ ኑሮን አይደለም። እኛ በ ምንለው እኔ ኮ ፈን የሚያደረግ ነገር ነው የሰጠዋት እሱ ትመርጣለች ብዬ ነው። ሌላ ከበድ ያደረኩላት አሁንሽ ምን እንውልልሽ? የፈለጋችሁ መርጣችሁ ሌላ ጨምሪ ሊን ከቻል አምስት እኮ ሌላ አንድ ቃሪ አምጡና፣ ለሁለት ሰንጥቁና አፍንጫችሁ ውስጥ ክተቱት። እዚህ ጋር ነው የእኔ ውድ ነው፣ ሀያ ድርሃም ነው ውዴ፣ ችግር የለው። አንድ አንድ ጊዜ ከመስሪያ ቤት ውሃ ታመጣና ከዛ ሁሌ የሞላ ከቧንቧ ሁሌ የሞላ መስጠጣላ ባት አለም ለፀጉር የሚስማማኝ ውሃ ነው። አንድ ጊዜ ታመጣና አንድ ጊዜ ከመክተብ ከቢሮ ይሰጡና ከዛ ይዘው ትመጣለ። ቤት በጨረስከው ቁጥር እየሞላ ትጠጣለ። ላምጣልሽ? ያልተከፈተ ያለ ንትን በሉ ተቀጡ። ሁለተኛ ምን ነበር? ብርካምሳ ነው ብርካምሳ። ድርሃም ነው። አረ ድርሃም ነው እባክሽ። ብርካምሳ እሷ ራሱ የምጠጣው ውሃ ነው።